እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድር የምትፈቱም ሁሉ በሰማይ እየተፈታ ይሆናል። ደግሞም እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሦስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና። የማቴዎስ ወንጌል ምዕራፍ 18 ከቁጥር 18።

አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ዘጠኝ በዚች ቀን ለአባቶች ሊቃነ ጳጳሳት አርባ አንደኛ የእስክንድሬ ሀገር ሊቀ ጳጳሳት ቅዱስ አባት ይስሐቅ አረፈ። ይህም ቅዱስ ቡርልስ ከሚባል ሀገር ነው። ወላጆቹም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህን ቅዱስ በወለዱ ጊዜ በታላቅ ደስታ ደስ ተሰኙ። ከዚያም በኋላ ያጠምቀው ዘንድ ወደ ኤጲስቆጶሱ ባቀረቡት ጊዜ ኤጲስቆጶሱ ሲያጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያን ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው ይህን ልጅ ጠብቀው እርሱ ለእግዚአብሔር የተመረጠ መሣሪያ ይሆናልና። ጥቂትም ባደገ ጊዜ የቤተ ክርስቲያንን ትምህርት ጽሕፈቱን አስተማሩት። የቅዱሳንንም ዜና የሚያነብ ሆነ። ወላጆቹም ትቶ ወደ አስቄጥስ ገዳም ሄደ በአበ ምኔቱ በአባ ዘካርያስ ዘንድም መንኩሶ በገድል ተጠመደ። በአንዲት ዕለትም አንድ ጻድቅ ሰው በቤተ ክርስቲያን ውስጥ አየው በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀ ጳጳሳት አባ ዮሐንስ ጸሐፊ የሚሆነውን የሚረዳው ብልህ ሰው ፈለገ ስለ አባ ይስሐቅም ነገሩት። እርሱም መልእክተኞችን ልኮ ወደ እርሱ አስመጣው ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽሕፈቱን እያበላሸ ሊቀ ጳጳሳቱ እንዲተወው፣ ወደ አስቄጥስ ገዳም እንዲመለስ ነበረ የዚህ ዓለም ክብር ይጠላልና ሊቀ ጳጳሳቱ እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል ከዚህ እንድትሄድ እኔ አልተወህም አለው አባ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበብንም ያማረ ጽሕፈቱንም ገለጠለት ሊቀ ጳጳሳቱም በእርሱ እጅግ ደስ አለው ከጥቂት ወራትም በኋላ ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀ ጵጵስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ለዚህ ሹመት የሚጠቅም ረዳትህ ይስሐቅ ነው አለው። ከዚህ በኋላ ሕዝቡን ጠራቸውና ከእርሱ በኋላ ሊቀጳጳሳት ሆኖ የሚሾመው ረዳቱ ይስሐቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ይስሐቅን ይዘው በእስክንድርያ ሀገር ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች፣ ብዙዎችም አብያተ ክርስቲያናት አደሳቸው። ይልቁንም የወንጌላዊ ማርቆስ ቤተ ክርስቲያንን አሳምሮ አሳደሳት፣ የሊቀ ጵጵስናውን ቤትም አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ ወንበርም ሰባት ዓመት ተኩል ኑሮ አረፈ። በዚህም ቅዱስ አባት መጽሐፍ በመጽሐፈ ገድሉ ከእሁድ ቀን በቀር ሊቀ ጳጳሳት እንዳይሾም ሊቀ ጳጳሳት እንዳይሾም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ ቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር አራቱ ሊቃነ ጳጳሳት አሉ። እኒህም አባ እለእስክንድሮስ የእስክንድሬው፣ አባ ዮናክንዲኖስ የሮማ ሀገር፣ አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያ ሊቀ ጳጳሳት አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አሪዎስ ነው። እርሱም ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ክብር ምስጋና ይግባውና፣ የኒህ ቅዱሳን ተጋዳዮች አባቶች በውስጣቸው እንደ ሐዋርያት ሙታንን ያስነሱ፣ በሽተኞችን የሚፈውሱ፣ ድንቆች ተአምራትን የሚያድርጉ አሉ። ብዙ ዘመናትም ስለ ቀናቸው ሃይማኖት የተሰቃዩም አሉ። ከእርሳቸውም የእጃቸውና የእግራቸው ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውና እግሮቻቸውን የቆረጧቸውም አሉ። ጥርሶቻቸውንም የሰበሯቸው ጎናቸውንም የሰነጠቋቸው አሉ። በውስጣቸውም ስሙ ቶማስ የሚባል የሀገረ መርአስ ኤጲስቆጶስ አለ። ከሃዲያንም ሀያ ሁለት ዓመት አስረው ርራዬ በሌለው ስቃይ አሰቃዩት። በየዓመቱም ወደ እርሱ በመግባት ከህዋሳቱ አንዱን ይቆርጣሉ። እንዲሁም በማድረግ እጆቹን እግሮቹን ከንፈሮቹን አፍንጫውን ጆሮዎቹን ቆርጠው ጨረሱ። ጥርሶቹንም ሲሰብሩ ከእሳት በእሳት ተለብለበው እንደጠቆረ ግንድ አደረጉት። የእርሱ ወገኖችም እንደ ሞታ አስበው ወደ ሌሎች አማልክት በየዓመቱ መታሰቢያውን አደረጉ። እንደ ሌሎች ሰማዕታት በየዓመቱ መታሰቢያውን አደረጉ። እኒህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቈስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበርን አኖረ። የእርሱም ወንበር ከእነርሱ ወንበሮች ዝቅ አደረገ። መሳለምን በመርአስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት። ህዋሳቶቹ ከተቆረጡበትም ላይ ተሳለመው። እንዲሁም አባቶቹ ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን፣ ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደ እናንተ የቀና ከሆነ ታኖሩ ዘንድ፣ ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታችሁ ታሳድዱ ዘንድ ስልጣንን ሰጠኋችሁ። እነርሱም ህግንና ስርዓትን ሰሩ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም በመካከላቸው ይቀመጥ ነበረና ልቦናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና በሚቆጥሯቸው ጊዜም ግን ሦስት መቶ አስራ ስምንት ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለህዝባውያን፣ ለነገስታትና ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎችና ለድሆች፣ ለሽማግሌዎችም ለጎልማሶች፣ የሙት ልጆችም ለወንድና ለሴት ስርዓትን ሰሩ። ከዚህም በኋላ ወልድ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትን አስተማሩ። የተረገመ አሪዎስንም በረከሰች ትምህርቱ የሚያምነውን አውግዘው ለዩ። የሰሯት ያስተማሯት የሃይማኖት ትምህርት ይችናት እንዲህ ብለው ሁሉን በያዘ ሰማይና ምድርን በሚታይና የማይታየውን የፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተፈጠረ ያይደለ የተወለደ በመለኮቱ ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ምንም ምን የሆነ የሌለ በሰማይም ያለ በምድርም ያለ ስለ እኛ ስለ ሰው ሁሉ ልጆች ብሎ ስለኛ መዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጥናዊ በጲላቶስ ዘመን ስለ እኛ ተሰቀለ፣ ታመመ ሞተ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አድረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንና ሙታንን ይገዛ ዘንድ በጌትነቱ ይመጣል። ለመንግስቱ ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስም በቁስጥንጥንያ ከተማ መቶ ሃምሳ ኤጲስቆጶሳት በተተሰበሰቡ ጊዜ ከዚህ የቀረውን ሰሩ። እንዲህም አሉ ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን። እንሰግድለት እና መሰግነውም ዘንድ ከአብና ከወልድ ጋር በነቢያት እንደተነገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንን መነሳት የሚመጣውንም ሕይወት ተስፋ እናድርጋለን። እኒህም አባቶቻችን ይችን የሃይማኖት ትምህርት ምዕመናንም ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧት በቅዳሴም ጊዜ እንዲጸልዩባት አዘዙ ወንዶችም ሴቶችም ሽማግሌዎችም ልጆችም አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላት በኋላ ወደ የሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን እኛንም በኒህ አባቶች ጸሎት ይማረን በረከታቸውም ከእኛ ጋር ትኖር ዘላለሙ አሜን። ታምሪሁ ይሁ ለአቡነ እስትንፋሰ ክርስቶስ ጸሎቱ በበረከቱ ይሃሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ክቡርና ብፁ የሚሆን የአባታችን የአቡነ እስትንፋሰ ክርስቶስ ታምር ይህ ነው ጸሎቱና በረከቱ ከኛ ጋር ለዘላለሙ ጸንቶ ይኑር ዛሬም ዘወትርም ለዘላለሙ በእውነት ያለሐሰት ይደረግልን አባታችን በህይወተ ስጋ ሳለ ከዕለታት በአንድ ቀን ከደቀ መዝሙሩ ከአባ ልብሰ ክርስቶስ ጋር በጎዳና ሲሄዱ የደረቀ የሰው አጥንቶች አግኝቶ አባታችን እስትንፋሰ ክርስቶስ ፈጽሞ ወደ እግዚአብሔር ለመነ ያን ጊዜ በጸሎቱ ኃይል ያ የሞተውና የደረቀው አጥንት ነፍስ ዘርቶ ተነሳ ያን ጊዜ አባታችን እስትንፋሰ ክርስቶስ ከወዴት ነበርክ ብሎ ጠየቀው። ያም ሞቶ የተነሳ ሰው እኔ አስቀድሞ ያልተጠመቁ አረመኔ የሰውን ገንዘብ የሚቀማ ሽፍታውን በዴ ነበርኩ። ከዕለታት በአንድ ቀን በገንዘብ ፍቅር የተነሳ ከጓደኞቼ ተጣልቼ ከበው ደብድበው ገድለው በዚህ ቦታ ጣሉኝ። ስጋዬንም በከንቱ የዱር አራዊት በሉት፣ ነፍሴንም የጨለማ ጋነት እያዳፏት እየገፏት ወስደው ወደ ሲኦል ወረወሯት። በሲኦል ውስጥ ሆኜ ብዙ መከራና ስቃዬን አየሁ። በኃጢአታቸውም ተፈርዶባቸው ወደ ሲኦል የገቡ ሕዝበ ክርስቲያን ዕለተ ሰንበተ ክርስቲያንን የሚያከብሩ ከሆነ ዓርብ ዕለት በሰርክ በዘጠኝ ሰዓት ወጥተው እስከ ሰኞ ጠዋት በእረፍት ቦታ በገነት ይቆያሉ። እናንተም የእግዚአብሔር ወዳጆች የሆናችሁ ቅዱሳን እና መላእክት በሰንበተ ዕለት በበዓላትን ነፍሳትን ከሲወር አውጥታችሁ ተድላ ደስታ ወዳለበት ወደ ገነት ታስገባላችሁ። ሰንበትን የሻሩ ግን ከዓመት እስከ ዓመት እረፍት የላቸው መከራ ይበዛባቸዋል። እኛም ከእኛ በታች ካሉ ትልቅ እሳት ውስጥ በሚሆን ጋር ያለ እረፍት ስንሰቃይ እኖራለን። እረፍት የለንም። ከእናንተ መካከል በቅዱሳን በዓላትና በሰንበት ነፍሳትን ከሲወል እሳት የሚያወጡ አሉ። ጌታና ጌቶች ንጉስና ንግስት ሆነው የሚወጡ አሉ። በፈረስም ሲወል ገብተው ነፍሳትን የሚያወጡ አሉ። በራሳቸውም ላይ የወርቅ ዘውድ የደፉ አሉ። በክንፍ ወደ ሲወል ገብተው ብዙ ክርስቲያንን የሚያወጡ አሉ። እንደኛ ያለውን ግን የሚያወጣ የለም። እኛም ለዘመዶቻችን ስለ ኃጣን በተሰቀለ ሞቶ ከሙታን ተለይቶ በተነሳ በሶስተኛው ቀን በተነሳ በክርስቶስ ያምኑ ዘንድ ማን በነገራቸው እንላለን። በቀናች በኦርቶዶክስ ተዋህዶ ሃይማኖት አምነው በመልካም ምግባር ጸንተው ያሉ ከዘላለም ስቃይ እሳት ይድናሉ። አባት ሆይ በክርስቶስ ስጋና ደሙን አንተን ተማጽኛለሁ። ዳግመኛም ወደ ስቃይ ቦታ ወደ እሳት እንዳልመለስ በጸሎት አድነኝ አለው። ያን ጊዜ አባታችን እስትንፋሰ ክርስቶስ ፊቱን አቅንቶ እጁን ዘርግቶ ጸልዮ ወዲያውኑ ለአንተ አስራት የሆነ ዘንድ ሰጥቻለሁ አጥምቀው ታላቅ መነኩሴ ይሆንልሃልና የሚል ቃልን ከሰማይ ተሰማ። በዚያን ጊዜ መሬቱን ረግጦ ውሃውን አፍልቆ ባርኮ አጥምቆ በዚያ በኋላ ተከተለኝ ብሎ አስከተለውና የፊደልን የመዝሙረ ዳዊትን አስተማረው ስሙንም መካሄደ ክርስቶስ ብሎ ሰየበው። ያም በጾም በጸሎት ተጸምዶ አመት ተቀምጦ በአባታችን እስትንፋሰ ክርስቶስ ጸሎት አርፎ ተርላ ደስታ ወዳለበት ወደ ገነት ገባ። አስቀድሞ መነሳቱ ዳግመኛ ውሃን አፍልቆ ማጥመቁ ሦስተኛ ማስከተሉ አራተኛ ከሲኦል አውጥቶ ወደ ገነት እንዲገባ ማድረጉ እጅግ ድንቅ ነው። ጸሎቱ በረከቱ ከኛ ጋር ለዘላለሙ ይኑር። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ በረከታቸው፣ ረዴታቸው ይደርብን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ኅዳር አስር በዚች ቀን ቅዱሳት ንጹሃት መነኮሳያት ደናግል እናታቸው ሶፊያ በሰማዕትነት አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን 318ቱ ሊቃውንት፣ ቅዱስ ለእስክንድሮስ ሊቅ፣ ቅዱስ አትናቴዎስ ሐዋርያ፣ አባ ይስሐቅ ሊቀጳጳሳት ሊቁ አካለ ወልድ። ወርሃዊ በዓላት አባ በእርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ የብሔረ ብፁዓን ጻድቃን፣ አባ መልከጼዴቅ ዘሚዳ፣ ቅዱስ ዞሲማ ጻድቅ። እውነት እውነት እላችኋለሁ። በምድር የምታስሩት ሁሉ በሰማይ እየታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ እየተፈታ ይሆናል። ደግሞ ምላቸዋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ሁሉ ነገር ቢስማሙ በሰማያት ካለው በአባት ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡት በዚያ በመካከላቸው እሆናለሁና። የማቴዎስ ወንጌል ምዕራፍ 18 ከቁጥር 18። የሰማነውን በልቦናችን ያሳድርብን፣ ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን፣ ክፉን ያርቅልን፣ በጎን ያቅርብልን፣ በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን የጻድቃን በረከት ረዴት አይልን ቤተ ክርስቲያናችንን ከክፉ ጠላት ይሰውርልን። በግፍ የተገደሉትን የሰማይታቱ በረከታቸው በእኛ ላይ ይደርብን። አጽራረ ቤተ ክርስቲያንን ያስታክስልን። የነደደውን ሰዓት የታዘዘው መቅሰፍት በቸርነቱ ይመልስልን። ማአቱን በምሕረት ቁጣውን በትዕግስት ይመልስልን። ሀገራችንን አጽራ ለቤተ ክርስቲያንን በቸርነቱ ያስታክስልን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ፈቃድ ኢየሱስ ክርስቶስ ከመ እስራኤልን አህጣው ኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚኤ ኢየሱስ ክርስቶስ ስራ ኃጢአት ው ኃጢአት ሁሉ ህዝብ እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን ሰላም ያዋለ ሰላም ያሳድረን ይቆየን።